ውድ ቤተሰቦች፣ ዛሬ የተለቀቀ ቪዲዮ እንዴት አያችሁት? እኔ እውነት ለመናገር ውስጤ ደስተኛ ሆኖ ብስቅና ስቄ ባሳልፍ በጣም ደስ ይለኝ ነበር። የደበረኝ ነገር ቢኖር ሙዚቃው የተደረገ ሙዚቃ በጣም ያስጠላል፣ በጣም ነው የሚደብረው። በዚህ ናክል ደግሞ እኔ እንጃ እና ሁሉም ነገሩ ያስጠላል። እውነት ለመናገር እኔ በጣም እኔ እንጃ። ዛሬ ገና የሩታን ቪዲዮ ሳይለንት ሳረግ ማለት ነው በቃ በመጀመሪያ ገና ስገባ የሙዚቃው ነገር አይምሮዬ ውስጥ የሆነ ርብሽ አረገኝ ረበሸኝ። ሲቀጥልም ደግሞ የተሰራ ነገር በጣም እንደሚያስጠላና በሰው ሕይወት አደጋ ላይ እንደሚያደርስ ስለተረዳሁት በጣም አስጠልቶኝ፣ እውነት ለመናገር ዛሬ ምን እንዳሉ አልሰማሁትም። ትንሽ ነው የሰማሁት፣ እሱንም ሩታ አሳልፍ አሳልፊ ባርት ነው የሰማሁት ማለት ነው። እና እንደዚህ አይነት ስራ እባካችሁ በከካሜራ ጀርባ ያላችሁ ነገር እናውቃለን፣ ግን እንደዚህ አይነት ስራ ባሰሩ እኔ በጣም ደስ ይለኛል፣ በተለይ ደግሞ ሙዚቃው አይደብርም። ግን ቤተሰብ እኔ እንጃ ይሄን አክል ወይኔ ወይኔ የማያስብን ነገር አይደለም። እና በዚህን አክል ደግሞ ማንም ህፃን ልጅ የለም። ማንንም መሸወድ አትችሉም። ለምን ብትሉ ሰው እየሞተ ካሜራ ደቅኖ ተራ በተራ የሚለቀቅ ነገር እኔ በጣም ነው እየደበረኝ እና በጣም ነው የሚያስጠላኝ ይሄ ነገር በህይወታቸው ሊሆን ይችላል ዳኒንም ልታፈቅረው ትችላለች፣ ልትወደው ትችላለች። ግን ከአስራ ሁለት ዓመት በላይ ናቸው፣ ዳኒና ጽጌ ማለት ነው። እና ይሄን አክል ፍቅሯን ለመግለጽ እኔ እንጃ የሚከብድ ነገር ህይወትን የሚያስጠፋ ነገር በረኪና የሚያስጠጣ ነገር ነው ብዬ አላምንበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በዚሁ አጋጣሚ ግን አብርሽና ሩታ ከእንደዚህ አይነት ስራ ብትርቁ ከእንደዚህ ከሚያስጠላ ነገር ኦዲንስን ከሚረብሽ ነገር ብትርቁ በጣም ደስ ይለናል። ምክንያቱም እኛ የእናንተን ደስታን እንጂ እናንተ እንደዚህ ያዝናችሁ፣ እንደዚህ ደንግጣችሁ፣ እርስ በርሳችሁ እንደዚህ ተፋጅታችሁ ደግሞ እኔ እንጃ ማየት አንፈልግም። እኔ ብቻ ሳይሆን ብዙ ኦዲንስ የማይፈልግ ሰው አለ እና በዚሁ አጋጣሚ ዛሬ ሩታ ያለችው ነገር ከሰማችሁ፣ እኔ ውሃ ተደፍቶ እሱን ስወለውላ አማልጮኝ ወድቄ ነበር። በዛን ሰዓት እውነት ለመናገር በውሃው ብትወጥቅ፣ ይህንን ነገር ራሳችሁ እንደሚጎዳችሁም ካወቃችሁ፣ ትልቅ ትምህርት ነው እውነት እና ሩታዬ፣ ብትወጥቂ አንድ ነገር ብትሆኚ በሰው ሀገር እኔ እንጃ በተለይ ደግሞ የዱባይን ሕግ ማወቅ አለባችሁ እና በሀገራችሁ እንደዚህ ነገር ብሰሩ በጣም ደስ ይለኛል። እኔ እንጃ እንዴት አድርጋችሁ እንዳሰባችሁት። በተለይ በአሁን ሰዓት ዱባይ እኔ እንጃ ህጓ በጣም በጣም አጥብቀዋለች። እናም ደግሞ እናንተ የሚጠላችሁና እና የሚወዳችሁ አለ። በተለይ አብርሽና ሩታ ይህን አክል ቤታችሁ በግልጽ አድርጋችሁ መግቢያችሁን በግልጽ አድርጋችሁ ግልጽ ማውጣት የለባችሁ ጠላትን እንዳለባችሁ ታውቃላችሁ። ብዙ ሰው እናንተን ለመጣል የሚፈልግ ሰው እንዳለ ታውቃላችሁ። ይሄንን ማስታወል ይጠበቃባቸዋል። ሲቀጥል ደግሞ ዳኒ እና ጽጌ በዚህ አክል ይሄንን ደረጃ አትደረሱ በራሳችሁ ጊዜ ምን እንጃ። ይሄ ካለሃጋ የምትጣሉበት መንገድ ነው የሄዳችሁት ዛሬ ሞነ ትላንት ነው። እኔ ቤተሰብ በጣም ግራ የሚገባኝ ነገር ይሄ ነገር እውነተኛ ታሪክ ከሆነ እውነትም ፍቅር ከሆነ እንዴ፣ በዚህ አክል እኮ ፍቅር እኮ እንዴ ማፋቀር ማለት እኮ ይሄ ውርደት ወይም ደግሞ መዋረድ አይደለም፣ በግልጽ ቁጭ ብሎ ማውራት ነው እንጂ የሚሻለው። እንደዚህ ግርግር በመፈጠር እየሰራችሁም እያለ በሁላችሁም የሆነ በህይወታችሁ የሆነ አደጋ ሊደርስ ይችላል። ሲቀጥል ደግሞ በሌሊት ልብስ ምናምን እንደዚህ ነገር ይደብራል፣ በጣም እያስጠላል። እውነት ከእናንተ ምን እንማርኛ። እኛ ከእናንተ ምን ተምረን ለኋላ ምን አይነት ሩታና አብርሽ ጽጌና ዳኒ ሜሮን ይስሐቅ ምን አይነት ቪዲዮ ሰርተው የእናንተ የእነሱን ቪዲዮ ደግሞ አይተን እኛ ምን አይነት ትምህርት እንውሰድ ከእናንተ ጋር ማለት ነው። ምንም ትምህርት የማይሰጥ ነገር ነው። ከዚህ ሁሉ የተለያየ ፕራንጎች አሉ፣ ቀልዶች አሉ፣ የተለያየ ቪዲዮዎች አሉ። እነሱ ብትሰሩልን እኛም በፍቅር እንቀበላቸዋለን። ግን በራሳችሁ ህይወት አይደብርም? ካሜራ ደቅኖ ሞት አለ። እንዴ፣ ሰው እኮ ከታመመ ካሜራ ለምትደቅናላችሁ? ይሄንን ታሪክ ካለባችሁ በቃ ኦዲንስንም ሳታስከፉ ራሳችሁም ወደ ሌላ ነገር ሳትገቡ በትክክል ያለው ነገር ከካሜራ ጀርባ ካሜራ ሳደቅኑ ሁሉም ነገራችሁ ጨርሳችሁ ለቤተሰባችሁ ለሚወዳቸው ኦዲንስ አይ እንደዚህ ነገር ተፈጥሮ ነበር አሁን ችግራችን ፈታን ማለት መምጣት ትችላላችሁ። አንዳንዴ ስራም ቢሆን የሆነ ሲበዛ ደግሞ እጅጅ ይላል ያስጠላል ማለት ነው። ገና ካሁንም ኦዲንስ በቃ ድራማ ሰለቸኝ እያሉ ነው ኮሜንት ካያችሁ ማለት ነው። እና በተለይም ደግሞ የሙዚቃው ነገር እኔ እኔ እንጃ ብስምላ ምን ብዬ እንደምነግራቸው አላውቅም። በጣም ልብ ይሰብራል። ይሄን አክል እንዴ ልጅቷ አልሞተች። ልጅቷ ጤነኛ ናት፣ ሰላም ናት። ወይኔ ወይኔ የሚያስብል ነገር እኔ እኔ እንጃ ምኑን ወዳችሁት እንዳስገባችሁት በቪዲዮ መሀል አላውቅም። ለእናንተ አስደስቷቸው ይሆናል። እኔ በጣም ነው ልብ የሰበረኝ ማለት ነው። ምክንያቱም የሰው ልጅ ሳይሞት በህይወት እያለ ወይኔ ወይኔ ማለት ምን ማለት ነው? እኔ እንጃ ህፃን ልጅ የማያደርገው ነገር ነው የምታደርጉት። ሲቀጥል ደግሞ ሜሪ አንቺ ከሁላቸውም ታላቅ ነሽ አይደል? ካብርሽም ትሻያለሽ፣ ከይሳቅም ከሩታም፣ ከሁላቸውም ትሻያለሽ ማለት ነው። ይሄንን ነገር ድርጊት ሲደረግ ይሄን አክል ከምትጮሂ፣ ከምትረብሺ፣ እቃ ከምትወረውሪ እና ይሄንን አክል ራስ ዋንስታ፣ ጭራሽ ራስ ዋንስታ፣ አንቺን ማወቅ አቃታት ጽጌ፣ አብርሽን ማወቅ ሩታን ማወቅ አቃታት በጭራሽ። ይሄ ነገር በጣም ያስጠላል። እና በተለይ ሜሪ ከሁላቸውም ታላቅ ነሽ፣ በታላቅነትሽ ደግሞ እነሱን መክረሽ፣ አንቺም ተረጋግተሽ። ይሄ ነገር ብንሰራ ያስጠላብናል፣ ይደብርብናል። እና ወደፊትስ ምንድን ነው የሚማሩት ከኛ እንዴ? ነገ ለምሳሌ ይህን ቪዲዮ አንድ ህፃን ልጅ አይቶት አንስቶ በረኪና ቢጠጣስ? ምክንያቱም ከእናንተ ትምህርት ነው የወሰደው። በአሁን ሰዓት ስልክ ማንኛውም ሰው ይይዛል ማለት ነው። እና በዚህ ልክ እኔ እንጃ፣ ሜሪ አንቺ ራሱ ይሄንን አክል ግርግር መፍጠር፣ ይሄንን አክል መሆን፣ በቃ ራሳችሁ መጣል፣ እያንዳንዳችሁ አሁን በተደፋ ውሃ እግራችሁ ብትሰበሩት፣ አንዱ እዛ ይሮጣል፣ አንዱ እዚ ይሮጣል። ትላንትና ይሳ ከሳሙና መጣ እንዴ፣ ሳሙና ገብቶ አይኑ ቢያጠፋውስ ማን ነው ተጎጂ? እናንተ እኮ ናችሁ ተጎጂ። እዚህ ጋር ኦሬንስም ቢሆን ማንም ቢሆን የሚጨነቅላችሁ ወይም ለሁለት ቀን ለሶ ቆይ ዋይ ዋይ ይላል። ሳይቅ እንዲህ ነበር፣ ሩታ እንዲህ ነበረች፣ አብርሽ እንዲህ ነበረ ነው ተብሎ ይተዋል። ትረሳላችሁ ግን እናንተ እውነቴ ነው ሙላችሁ በምትሰሩ ስራ ለቤተሰባችሁ ታስፈልጋላችሁ፣ ለራሳችሁ ታስፈልጋላችሁ። ጥንቃቄ አድርጋችሁ ስሩ፣ እባካችሁ ባካችሁ፣ ኦዲየንስንም አታስከፉ፣ እኛንም ደግሞ እርስ በርሳችን አታባሉን። ጽጌ እንደዚህ ያለ ችዳኒ እንደዚህ ያለ እኔ የሩታ ደጋፊ ነኝ፣ አብርሽ ደጋፊ ነኝ እንድንባል ደግሞ አታደርጉን። ለምን ብትሉ ሰው ልጅ አንድ ነገር በቃ ስራም ከሆነ ተግባር ባለው ነገር ሲሰራ በጣም ነው ደስ የሚለው። እኔ እንጃ፣ እንደኔ ከዚህ ሶስት ቀን ጀምሮ ቤተሰቦች ቪዲዮ ምንም አልተመቸኝም ምንም ነገር የትላንትናው አልተመቸኝም። ትላንትና እውነት ለመናገር ጭራሽም አላየሁትም ማለት ነው። ዝም ብዬ ነው ቪዲዮ የሰራሁት ማለት ነው። ጫፍ ጫፉ ነው ማየው እኔ። በህይወት የሩታ ቤት የተለቀቀ ቪዲዮ ሳይለንት አድርጌ አላውቅም፣ ግን በዚህን አክል ይሰለቻል ማለት ነው። ለምን ብትሉ በማታረጉት ነገር በሙዚቃውን በመክተታችሁ በጣም እኔ ልቤ ተሰብረዋል። እንደ ምን አክል እንደሚያሽቃብጥ ማለት ነው እና በጣም እኔ እንጃ ከምንም በላይ በቃ ስራም ቢሆን ለራሳችሁም የሆነ የተለያየ ነገር ብታገኙበትም ደስ በሚል ሁኔታ ብትመጡ ደስ ይለኛል። በተለይ ደግሞ ሩታን እንደዚህ ያታበሳጫት እንዴ! በጣም ነው ያሳዘነችኝ። እኔ እውነት ለመናገር ማለት ነው እዛ ይራራጣሉ እሳ ቤት ትወለውላለች፣ እነሱ እዛ ጋ ይላሉ፣ ምግብ ይወረውራሉ። በዚህ ልክ ምን አመጣው? በቃ ችግር ካለባችሁ በውስጥ ከካሜራ ጀርባ ለምን ችግራችሁን አትፈቱም? ዳኒና ጽጌ ሲቀጥል ሆይ ሆይታ እዩልኝ ስሙልኝ ምን አስፈለገ? ምንም ነገር የሚያስፈልግ ነገር የለም። እውነት ለመናገር እናንተ ማለት ነው ትምህርት የማይሆን ቪዲዮ ባሰሩ እኔ በጣም ደስ ይለኛል። እና ውድ ቤተሰቦቼ በዚህ የሚቀጥል ከሆነ በቃ ይሄን ነገር ሀገራቸው ይዘውት እንደሚገቡ ነው እርግጠኛ ነኝ፣ ይህ ስራ ማለት ነው። ግን ቢሆንም በቃ ይሄ መጨረሻው ላይ በአብርሽና በሩታ ትዳር እራሱ መድረሱ አይቀርም እና ውድ ቤተሰቦች የነበረን ቆይታ ይሄን ምስል ነበር። ባይ ባይ።